ጊዮን አካዳሚ በኦንላይን በማስተማር ላይ ይገኛል። ጊዮን አካዳሚ ቻናል ተከታዮቻችን በያላችሁበት ሰላም ጤና ይስጥልን። እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እያሳሰብን፣ ጊዮን አካዳሚ ልዩ ብቃት ባላቸው መምህራን በማስተማር ላይ ሲሆን መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትስአፕ በኢሞ እንዲሁም እናንተ የምትጠቀሙ በሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። እሺ በዛሬ ቪዲዮችን ደግሞ ይዘንላችሁ የመጣነ ኤቢሲዲ ከመጀመሪያው ጀምራችሁ እንግሊዝኛን ጀምራችሁ የማታውቁ ቤተሰቦቻችን ወይም ደግሞ የቻናላችን ተከታዮች ታሳቢ በማድረግ ነው። እንግሊዝኛን ለማንበብ ከመጀመሪያ መጀመሪያውኑ እነዚህን ፊደሎች ማወቅ ግዴታ እስከሆነ ድረስ ከመጀመሪያው ይዘንላችሁ መጥተናል። በደንብ ተከታተሉን። የቪዲዮ ወይም ደግሞ ለቻናሉ አዲስ ከሆናችሁ ላይክ፣ ሳብስክራይብ፣ ሼር እያደረጋችሁ ተከተሉን። አሁን ወደ ትምህርታችን እንገባለን። ወደ ትምህርታችን ስንገባ እንግሊዘኛ ለመጀመሪያ ጊዜ ለማንበብ ማንን ማወቅ ወይም ደግሞ እንዴት እናነባለን ያላችሁ ሰዎች ይህንን እነዚህ ፊደሎች ማወቅ ግዴታ ነው ማለት ነው። እነዚህን ፊደሎች ካወቅነ በኋላ ቫውል ወይም ደግሞ ተነባቢና አናባቢ ኮንሶናንትና ቫውል የሚባሉትን ለይተን እናያለን ማለት ነው። በአጭር ጊዜና በአጭር ጊዜ ለማንበብ አናባቢና ተነባቢ የሚሉትን ለይተን ካወቅነ ምንም የሚያግደን አንዳች ነገር አይኖርም ማለት ነው ከማንበብ። እሺ እነዚህ ሁለት ሁለት በአንዱ ሳጥን ውስጥ ሁለት ሁለት ያስቀመጧቸው በካፒታል እና በስሞል ወይም ደግሞ በትንሹና በትልቁ ብለን የምንጠራቸው ናቸው። ወይም ደግሞ ካፒታል ሌተር እና ስሞል ሌተር እያልን የምንጠራቸው ናቸው። እነዚህ መጀመሪያ ላይ ያስቀመጥናቸው ከመጀመሪያ ከመጀመሪያ ያሉት ምንድን ናቸው? ስሞል እንትን ካፒታል ሌተር ወይም ደግሞ በትልቁ ኤቢሲዲ ብለን የምንጠራቸው ለምሳሌ ኤ፣ ቢ እነዚህ ሲ ዲ እነዚህ የመጀመሪያ የመጀመሪያዎች በካፒታል ወይም ደግሞ በትልቁ ኤቢሲዲ የምንላቸው ናቸው። ያው በድምፅ ተመሳሳይ ናቸው። የሚለያዩት አንዳንድ ቦታ ላይ አንዳንድ ቦታ ላይ በቅርጽ ይለያያሉ ማለት ነው። ለምሳሌ በቅርጽ የሚለያዩ ስናይ ኤን ስናይ ይለያያል፣ ቢንም ስናይ ይለያያል፣ ሲ አንድ አይነት ናቸው። ዲም ስናይ ይለያያል፣ ኤም ስናይ ኤፍንም ስናይ በቅርጽ አብዛኞቹ የተለያዩ ናቸው ማለት ነው። ግን በድምፅ ግን ተመሳሳይ ናቸው። የሚለያዩት በን ብቻ ነው በቅርጽ ብቻ ነው ማለት ነው። እሺ ስታነቡ ደግሞ እንግሊዘኛዎችን ማንበብ የምትችሉ ቀጥታ ታነባላችሁ። እንግሊዘኛን ማንበብ የማትችሉ ደግሞ ፊደሎችን የማታውቋቸው ኤ የአማረኛውን ስታነቡ ኤ ስትሉ ይህኛውም ኤ ተብሎ እንደሚነበብ ለማመላከት ነው አማረኛ የጻፍ ነው እንጂ ሌላ የተለየ ትርጉም ኑሮት አይደለም። እነዚህ ለማንበብ ስትች የተቸገራችሁ አማርኛውን እያነበባችሁ እነዚያንም እንዴት ተብለው እንደሚነበቡ እንድታውቋቸው በማሰብ ነው። እሺ ከመጀመሪያው ስንጀምር ኤ፣ ሁሎችም ኤ ናቸው። ኤ ብለን ነው የምናነባቸው። የሚለያዩት በቅርጽ ብቻ ነው። ኤ፣ ቢ። ቢንም ስናይ በተመሳሳይ ቢ፣ ቢ፣ በአማርኛውም ቢ ነው ምትል ቢቢ ሲሲ። ሁሉም እዚህ ውስጥ ያለ አማረኛውና እንግሊዘኛው እና ይህ ምንድነው? ተመሳሳይ ድምፅ ነው ያለው። የእንግሊዘኛውን ወይም ደግሞ የኤቢሲዲውን የእንግሊዘኛውን ፊደል ድምፅ ይዞ እንዲወጣ ተደርጎ የተጻፈ የአማረኛ ፊደል ነው፣ ወይም ደግሞ የአማረኛ ቃል ነው ማለት ነው። እሺ ይቺ ደግሞ ዲ ነች። ዲ ዲ። ይሄች ማማረኛውም ዲ። የአማርኛውን ፊደል ለምን አንድ አረጋችሁት ካላችሁ፣ አንድ ያረግንበት ምክንያት ተመሳሳይ ድምጽ ስላላቸው ማለት ነው። በቅርጽ ይለያዩ እንጂ በድምጽ ተመሳሳይ አንድ ስለሆኑ በአንድ የአማርኛ ፊደል ወይም ደግሞ ሌተር ጽፈን አስቀምጠነዋል ማለት ነው። እናንተ የሚጠበቀው ይችን የአማርኛ ፊደል ማንበብ ብቻ ነው ማለት ነው ው ሁለቶችም ምንነው ብለን ነው የምናነባቸው። ስለዚህ የላ ሁለተኛ የአማርኛ ፊደል ማስቀመጥ እዚህ ጋር አስፈላጊ አይደለም ማለት ነው። ምክንያቱም ድምፃቸው ተመሳሳይ እስከሆነ ድረስ ብለን እናነባቸዋለን ማለት ነው። እችቱ ደግሞ እኛንም ስናነበው ኤፍ እንግሊዝኛ ሌተሮች ወይም ደግሞ ኤቢሲዲዎች በቅርጽ ይለያያሉ። እነዚህም የሚገናኙት በድምፅ ነው ማለት ነው። በድምፅ ተመሳሳይ ናቸው። ጂ እቺ ደግሞ ጂ ው እንትኖች እንግሊዘኛዎች የተለያዩ ናቸው። በድምፅ ተመሳሳይ ስለሆኑ አንድ አይነት የአማረኛ አናባቢ ወይም ደግሞ ተነባቢ ፊደል አስቀመጥነ ማለት ነው። አስቀመጥነ ጂ ብለን ነው የምናነበው ጂ ብለን ስንጠራ ይችንም ይችንም ጂ ተብሎ ቢቀመጥ ቅርጹን አይተን ካልሆነ ሌላውን መለየት ስለማንችል ማለት ነው። ለምሳሌ ኤቢሲ ኤቢሲዲ ብለን ስንጽፍ ጻፉል ለብትባሉ በድምጽ ጠርቶ አንድ ሰው ለምሳሌ ኤ ወይም ደግሞ ቢ ሊሆን ይችላል ጠርቶ ካፒታል ናት፣ ስሞል ናት ቢልህ፣ ወይም ቢለን ልናውቀው የምንችል ምን አድርገን ነው? ቅርጹን አይተን ነው። ቅርጹን ካላየን ልናውቀው አንችልም ማለት ነው። ልናውቀው አንችልም። ምክንያቱም ተመሳሳይ ምን አላቸው? ተመሳሳይ ድምፅ አላቸው። ኤች፣ ኤች ሁለቶችም ኤች ኤች ብለን ነው የምንጠራቸው። መጀመሪያቱ መጀመሪያ መጀመሪያ ያለው በካፒታል ወይም ደግሞ በትልቁ ኤቢሲዲ ነው ሁለተኛ ይቺ ደግሞ ሁለተኛ ሁለተኛ ያለች ደግሞ በትንሹ ኤቢሲዲ ነች ማለት ነው። ኤች ይህ ኤች ነው የሚል ማለት ነው ኤች ኤች። እሺ እዚህ ጋር ደግሞ አይ ነው አይ አይ አማርኛውም አይ ነው የሚለው በምን ይለያያሉ? በትንሽ ቢሆን ነው በትንሹ ወይም ደግሞ በስሞል ሌተሩ ከላይ ትንሽ ነጥብዬ ነገር አለቻት እቺ ግን ነጥብ ከላይ ወይም ከታች የላትም ሙሉ ቋሚ ነች ማለት ነው። አይ ስናነበውም አይ ብለን እንጠራዋለን። አሁንም በድምፅ ተመሳሳይ ናቸው። ሁሉ የምናየው ሁሉ በካፒታል ሌተር የሚሆን በስሞል ሌተር ወይም ደግሞ በትንሹ የሚሆን በትልቁ የምናየው ጽሑፉን አይተን ካልሆነ የምንለየው ወይም ደግሞ በትንሹ ጻፍ ወይም ደግሞ በትልቁ ጻፍ ተብለን ካልሆነ ዝም ብሎ ጠርቶ በስሙ ካፒታል ናት ወይም ደግሞ ስሞል ናት ብሎ ቢጠይቀን ልናውቀው አንችልም ማለት ነው። ደግሞ ጀ ይችም ለምሳሌ ከላይ ትንሿ ትንሽ ነጥብ ያለቻት ጀ ጀ ይኸው ተመሳሳይ ጀ ጀ ብለን የምንጠራው ይህም ጀ ብለን ነው የምናነበው ጀ። እሺ ደግሞ ኬ ነች። ኬ ይችም ኬ ናት። ይችም ኬ ናት። እሺ ኬ ኬ አማርኛዋ ኬ የተለየ ድምፅ ቢኖራት ትልቁና ትንሹ የተለያየ ድምፅ ቢኖረ ኑሮ እዚህ ጋ የአማርኛውን ፊደል ማስቀመጥ ግዴታ ይሆን ነበር። ነገር ግን ተመሳሳይ ስለሆኑ አያስፈልግም ማለት ነው። ተመሳሳይ ስለሆኑ ኬ ብለን በአንድ ድምፅ ላይ ስለምናነበው ኬ ብለን አስቀመጥ ነው። እችኛት ደግሞ ኤል ነች። ኤል ኤል ኤል ይኸው ካፒታሏ ወይም ትልቋ። እሺ፣ ላይ ይጠመም የሚያለቻለቻት እች ግን ምንም የላትም ማለት ነው። ኤል ብለን እናነባለን ማለት ነው። ይሄ አልነበረም ይል ይሄን ኤል ብለን ስናነብ ይሄኛው ሁሉ አብረን እንዳነበብነው ነው ማስታወስ ግድ ይሆንብናል ማለት ነው። እሺ ኤም ይሄ ደግሞ ኤም በምን ነው የሚለዩት? በቅርጻቸው። እነዚህም የተለያዩ ናቸው። ያው እቺኛይቱና ይችኛይቱ ቅርጽ አንድ ናቸው፣ አንድ አይደሉም ይለያሉ ማለት ነው። ይለያሉ ስለዚህ ኤም ብለን እንጠራዋለን። የተለያዩ ናቸው ማለት ነው። ኤም ኤም ኤም። ይቺ ደግሞ ኤን ነች። ን አማርኛው፣ ኤን ኤን ኤን ብለን እናነባዋለን። ሁሉም ተመሳሳይ ስለሆነ ቱን ስናነብም ቱ ን ስለምናነባት ይህንን ስናነብ ይህንን ስለምናነባው ማለት ነው። ይህ ደግሞ ኦ ነው ኦ አማርኛውም ኦ ነው የሚለው ኦ ሁለቱም ተመሳሳይ ኦ ነው ማለት ነው። ስለዚህ በአንድ አማርኛ ፊደል ኦ ብለን ስንገልጸው ኦ ብለን በአንድ እንገልጸዋለን ማለት ነው። ይቺ ደግሞ ፒ ነች ፒ ፒ ሁለቱም ነው ሁለቱም ፒፒ ነው። ስለዚህ የአንድ የአማርኛውን ፊደል ፒ ብለን እንጽፋለን ማለት ነው። ፒ ብላችሁ ስታነቡ ይህን ሁለቱንም ሌተር ትልቁንም ትንሹንም አንባችሁታል ማለት ነው። ፒ ብላችሁ ሲጠሩ ችም ፒ ነች ማለት ነው። ሌላ ደግሞ ኪው ነው ኪው ኪው ው ኪው በቅርጽ ቢለያዩ ተመሳሳይ ድምፅ አላቸው። ኪው ኪው ይህም ኪው አንድ አይነት ነው። አር አር አር አር ሁሎችም ተመሳሳይ አር ብለን ነው የምንጠራቸው። አር እሺ፣ እዚህ ጋር ደግሞ ኤስ ነች። እችኛዋ ኤስ ኤስ ይህም በተመሳሳይ ኤስ ብለን እንጠራዋለን ማለት ነው። ኤስ ኤስ ይ ኤስ ስለዚህ ምንም ልዩነት የላቸውም። የምን ልዩነት ነው ያላቸው? የቅርጽ እስካሁን ካየ ነው ማለት ነው። ቲ እች ደግሞ ቲነች ቲ፣ ችም ቲነች። ተመሳሳይ ቅርጻቸው ብቻ ነው የሚለያይ ቲ ችም ቲ ብለን እናነባታለን ማለት ነው። ያማርኛዋል ይህኛው ደግሞ ዩ ነው። ዩ ዩ። ይው አማርኛው ዩ ነው። ዩ ብለን እናነብ ሂም፣ ዩ ነው። ሂም ዩ ነው ማለት ነው። ዩ ብለን እናነባለን ማለት ነው። ይህ ደግሞ ቪ ነው። ቪ ይው ሂም፣ ቪ ብለን እናነባዋለን። ቪ ቪ። ቅርጽዋም እንጂን ትመስላለች። ይሄ ደግሞ ደብሊዩ ብለን የምናነበው ነው። ደብሊዩ ደብሊዩ ደብሊዩ ስንል ሁለቱም ተመሳሳይ ድምፅ አለው፣ ተመሳሳይ ቅርጽ አለው። ደብሊው ስንል እዚህ ጋር በቅርጽም በድምፅም አይለያዩም ማለት ነው። በሳይዝ ቢለዩ እንጂ ከዛ ውጭ የተለየ ነገር የለም። በሳይዝ የማነስ ወይም የመተለቅ ካልሆነ በስተቀር ሌላ የተለየ ነገር የለውም። ደግሞ ኤክስ ኤክስ ኤክስ ሁሉም ኤክስ ኤክስ ብለን እናነባቸዋለን ማለት ነው። ሁላችንም ኤክስ ኤክስ ብለን እናነባቸዋለን። እቺ ደግሞ ዋይ ነች። ዋይ ዋይ ብለን ስናነብ ው ዋይ ችም አማርኛዋ ዋይ ብለን እናነባታለን ማለት ነው። ዋይ ችም ዋይ ነች ማለት ነው። እሺ፣ ይህ ደግሞ ዜድ ነው። ዜድ ዜድ ብለን ስንጠራ ው ዜድ ይህንም አማርኛውም ተመሳሳይ ዜድ ነው ማለት ነው። ዜድ ሌላ ተመሳሳይ ያላቸው ምንድን ነው ስንል ለምሳሌ ሲንስናይ ሲንስናይ በቅርፅን በድምፅን ተመሳሳይ ናቸው። የሚለያዩት ምናልባት በሳይዝ ትልቋ ከፍ የማለት ወይም ደግሞ ትንሿ ዝቅ የማለት ካልሆነ ሌላ ልዩነት የላቸውም ማለት ነው። ሌላ ልዩነት የላቸውም ይኸው እዚህ ጋ ሲን ስናይ ተመሳሳይ ናቸው ማለት ነው። በቅርጽም በድምጽም ይመሳሰላሉ፣ ግን በሳይዝ ትንሽ ትንሿ እንስ ትላለች ማለት ነው። እሺ፣ ተጽፈው ሌላ ቦታ ላይ ብናገኛቸው ትንሿ ናት ትልቋ ናት ለማለት ተመሳሳይ ስለሆኑ አንድ አይነት ናቸው ማለት ነው። እሺ፣ ሌላውም ግን የተለያየ ቦታ ላይ ብናገኘው ትልቁ ነው ትንሹ ነው የሚለውንም መለየት እንችላለን ማለት ነው። እካ ደግሞ ኬን በተመሳሳይ ኬ ኬም የሳይዝ ካልሆነ በስተቀር ቅርጻቸውም ድምፃቸውም ተመሳሳይ ናቸው። የሚለዩት ምናልባት ትንሽ የሳይዝ ትልቁ ከፍ የማለት ካልሆነ ብቻውን ተጽፎ ካገኘ ነው። ግን ማወይቱን ናይቱን የምናወዳደረው ስለሌለ ትልቁም ትንሹም ብለን ማለት አንችልም ማለት ነው። እሺ ሌላኛው ደግሞ ተመሳሳይ ይህችን ዩን ስናይ ዩን ስናይ ዩ ምንድን ናት? ተመሳሳይ ቅርጽ ተመሳሳይ ድምጽ አላቸው። ተመሳሳይ ቅርጽ ተመሳሳይ ድምፅ አላቸው። ኤስም ስናይ ተመሳሳይ ድምፅ ተመሳሳይ ቅርጽ፣ የሚለያዩት በምነው ምናልባት በሳይዝ ይለያዩ ይችላሉ። ትንሽ ትንሹ አንስት ትልቋ ደግሞ ከፍ የማለት ባህሪ። አብረን ጽፈን ስናያቸው ቪ ቪም በተመሳሳይ ቪ ቪም በተመሳሳይ የሳይዝ ከፍና ዝቅ ካልሆነ በድምፅም በቅርጽም ይመሳሰላሉ። ደብሊውም በቅርጽም በድምፅም ይመሳሰላሉ። በምንም ስናያቸው ምን ለያቸው? ተመሳሳይ ቅርጽ ነው ያላቸው ማለት ነው። ይችኛቱ ደግሞ ኤክስ ኤክስም ተመሳሳይ ነው ከፍና ዝቄ ማለት ካልሆነ ተመሳሳይ ቅርጽ ተመሳሳይ ድምፅ ነው ያላቸው ማለት ነው። ፒም በተመሳሳይ ፒ ብለን ስንጠራ ተመሳሳይ ድምፅ ነው፣ ተመሳሳይ ቅርጽ ነው ያላቸው፣ የሚለያዩት ምንም የለም ማለት ነው። አብዛኞቹ ከዚህ ውጭ አሁን ከዘረዘር ናቸው፣ ከሲ፣ ከኬ፣ ከኤስ፣ ከዜድ፣ ከዩ፣ ከቪ፣ ከደብሊው፣ ከኤክስ፣ ከኦ፣ ከፒ ከእነዚህ ውጭ ያሉት በቅርጽም አይመሳሰሉም። የሚመሳሰሉት በድምፅ ብቻ ነው ማለት ነው። በድምጽ ብቻ ነው። እሺ፣ እንደዚህ እያደረጋችሁ ደጋግማችሁ እያነበባችሁ እዩት። ከዛ ውጪ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። በማንኛውም ሰዓት በማስተማር ላይ እንገኛለን። በኢሞ በቴሌግራም ደውሉልን፣ ሀይ በሉን። በአጭር ጊዜ ተምራችሁ ብቁ መሆን ትችላላችሁ። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ የሆንላችሁ፣ ደህና ሁኑ።